ወዳውን ይበልጥ መጠጋት ራሳችሁን አእምሮ ውስጥ አትፈልጉ። ወደ ሙሉ ንቃተ ህሊና ወይም መንፈሳዊ አብሮት መቅረብ ከመሞከራችን በፊት ስለ አእምሮ አሰራር ማወቅ ያለብን ብዙ ነገር ያለ ይመስለኛል። ማወቅ አያስፈልግህ። የአእምሮ ችግሮች በአእምሮ አቅምና ደረጃ ሊፈቱ አይችል። የአእምሮን መሠረታዊ አሰራር እክል ከተረዳችሁ በተጨማሪ ማወቅ ያለባችሁ ብዙ ነገሮች አይኖሩ። ስለ አእምሮ ማጥናት ጥሩ ሳይኮሎጂስት ቢያደርጋችሁ እንጂ ከአእምሮ አሳልፎ ሊያደርሳችሁ አይችልም። ስለ እብደት ማጥናት ብቻውን ጤንነት ሊፈጥር እንደማይችል የአእምሮን አላስተዋይነት ሁኔታ መሰረታዊ አሰራር አውቃችኋል። እርሱም አእምሮን መለያ አድርጎ በመያዝ ሶስተኛ ማንነትን ወይም ደግሞ ኢጎን ይፈጥራል። ኢጎ ደግሞ የእውነተኛ ፍጥረት ቢንግ ተለዋጭ እንዲሆን የሚፈጠር ሐሰተኛ ማንነት መሆኑን ልብ በኢጎ በመመራት ከእውነተኛ ፍጥረት ስትለያዩ ደግሞ ኢየሱስ እንዳለው ከወይን አረግ እንደተነጠላችሁ ቅርንጫፍ ትሆናላችሁ። የኢጎ ፍላጎት ማብቃ የለው። ኢጎ ተጋላጭነትና ስጋት ስለሚሰማው ሁልጊዜ በፍርሃትና በፍለጋ የተጣበቀ ነው። ይህንን የኢጎ የተዛባ አሰራር ከተረዳችሁ በቂ ነው። የኢጎን ማለቃ የለስ ችግሮች ማጥናት ስትሞክሩ ምናልባትም የግል ችግራችሁ እንዲሆን ትፈቅዱለታላችሁ። ኢጎ ትኩረት ሲያገኝ ራሱን ከችግራችሁ ጋር አያይዞ ይኖራል። በዚህ ምክንያት ብዙ ሰዎች ማንነታቸውን የሚገነዘቡት ከችግሮቻቸው ጋር በማያያዝ የሚሆን የህይወት ችግራችሁ ማንነታችሁ እንደሆነ ካመናችሁ በኋላ ከችግሩ መላቀቅ ትፈራላችሁ፣ ምክንያቱም ችግሩ ከተቀረፈ ማንነታችሁን እንደምታጡ ስለሚሰማችሁ። የህሊና ላወቂነት ማለት ማንነትን ከአእምሮ አንጻር መቀበላችሁ እንዲሁም የአእምሮ ፈጠራ የሆኑ ስሜቶቻቸው ናቸው። አንድ ጊዜ ይህንን ከተረዳችሁ በኋላ ከዚህ እስራት ነጻ ትወጣላችሁ። በሙሉ ንቃተ ህሊና ላይ አሁን ላይ ትሆናላችሁ። አሁን ላይ ስትገኙ አእምሮ ባለበት ትተዋላችሁ። አእምሮ በራሱ ስህተተኛ አይደለም እንዲሁም ጠቃሚ መሳሪያ ነው። አእምሮ ስትተኛ የሚሆነው እናንተ ማንነታችሁ ከአእምሮ ውስጥ ስትፈልጉ ወይም ራሱ አእምሮን ወደ እውነተኛ ማንነታችሁ ስትቀበሉ ብቻ ነው። በዚያ ደረጃ ላይ አእምሮ ሐሰተኛ ወይም ኢጎ የሆነና ይቆጣጠራችኋል። ጊዜ የሚባለውን ቅዠት አስወግዱ። ከአእምሮ ራስን መነጠል የማይቻል፣ ሁላችንም በጥልቀት አእምሮ ውስጥ ጠልቀናል። እንዴት ሐሳን መብረርና አስተምረዋል። ቁልፉ ነገር ይሄ ነው። ጊዜ የሚባለው ምናባዊ ቅዠት ማሰብ አቁሙ። ጊዜና አእምሮ አይነጣጠሉ። ጊዜን ከአእምሮአችሁ አስወግዱ፣ የዚያኔ ጊዜ ይቆማል። እናንተ ልትጠቀሙበት ካልፈቀዳችሁ በቀር ጊዜ ይቆማል። በአእምሮ ማንነት መታወቅና ማንነትን በአእምሮ መግለጽ የጊዜ እስረኛን ያደርጋል። ይህም ማለት በትውስታና በወደፊቱ ጥበቃ መካከል በግዴታ መኖር ማለት ነው። በዚህ ማነቆ መካከል ስትኖሩ ያለማቋረጥ ስላለፈውና ስለወደፊቱ ጊዜ ትበሳጫላችሁ። በመሆኑም አሁናዊ ቅጽበትን እንዳታውቁ፣ እንዲሁም አሁንነትን እንዳትፈቅዱ ያደርጋችኋል። የጊዜ አስገዳጅነት እስረኛ የምትሆኑበት ዋና ምክንያት ደግሞ ያለፈው ጊዜ የማንነት መታወቂያችሁን ስለፈጠረውና መጪው ጊዜ ደግሞ የተለያየ ነገር የምታገኙበት እንደሚሆን ስለምታምኑ፣ በፊትም ሆነ ወደፊት የሚባሉ ነገሮች ሁሉ ሙሉ በሙሉ ምናባዊ ቅዠት ብቻ ናቸው። ግን እኮ ጊዜን ሳናውቅና ሳንጠቀም እንዴት በዚህ ዓለም መንቀሳቀስ እንችላለን? ያለፈው ታሪኬ የዛሬ ማንነቴን ስለፈጠረው ያለ ጊዜ ራሴን እንኳን ማወቅ አልችልም። ጊዜ ድንቅ ነገር መሆኑ ይሰማኝ። ስለዚህ በአግባቡ መጠቀም እንጂ ማስወገድ ያለብን አይመስለኝም። ጊዜ ድንቅ አይደለም። አንተ ድንቅ ብለ የገለጽከውና ድንቅ የመሰለ ጊዜ ሳይሆን ከጊዜ ውጭ ያለ አንድ ነጥብ አሁን ነው። አሁን በእርግጥ ድንቅ። ባለፈውና በወደፊቱ ላይ ስታተኩር ውድና ድንቅ የሆነውን አሁንን ታጣል አሁን ውድ የሚሆንበት ምክንያት አለ። አንደኛው ምክንያት አሁን ብቸኛውና ያለን ነገር መሆኑ ነው። አሁን ማለት ወሰን የለሽ የሆነውን የማያልቀውን፣ የህይወታችን መንገድ ስፍራ ማለት ነው። ህይወታችሁ አሁን ያልሆነችበት ጊዜ የለም። አይኖርም። ሁለተኛው ምክንያት ደግሞ አሁን ከአእምሮ ውስን አጥር ባሻገር የሚወስዳችሁ ብቸኛው ነጥብ መሆኑ፣ በይዘትና በጊዜ ወዳልተወሰነው የፍጥረት ግዛት የሚወስዳችሁ አሁን ብቻ ነው። ካሁን ውጪ ምንም ነገር የለም። በፊትና ወደ ፊት አሁን አይደለም። እንዲያውም ካሁን የበለጠ ሁለቱም አሁን አይሆኑ ሁሉም ላይ እንዴት መረዳትና መኖር እንዳለብን ማንነታችንን የሚወስነው ያለፈው ጊዜ ነው። አሁን ላይ የምንወስደውን እርምጃ የሚወስነው ደግሞ የወደፊት እቅዳችን ነው። የምናገረው መረዳት ያልቻልከው በአእምሮ ለመገንዘብ ስለምትሞክር ብቻ ነው። አንተ ብቻ ነህ ይህንን መረዳት የምትችለው እንጂ አእምሮ ይህንን ሊገነዘብ አይችልም። ከአሁኑ ውጪ ምንም ነገር አድርጋ አስበ ወይም ሆነ ታውቃለህ የምታደርገው ስ ይመስልሃል ከአሁን ውጪ ምንስ ነገር ሊሆን ወይም ሊከሰት ይችላል ብለህ ታምናለህ? መልሱ ግልጽ ነው። ምንም ነገር ባለፈው ጊዜ ሆኖ አያውቅም። ሁሉም ነገር የሚሆነው አሁን ላይ ብቻ ነው። ወደፊትም የሚሆን ነገር የለም አሁን ላይ እንጂ። ያለፈ ጊዜ ብላችሁ የምታስቡት ክስተት በቀድሞ አሁን አእምሮ ውስጥ የተከማቸን የትውስታ አሻራ ነው። ያለፈውን ስታስታውሱ የትውስታ አሻራችሁን ትቀሳቅሳላችሁ። ያንን የምታደርጉት ደግሞ አሁን ላይ ነው አሁን የወደፊቱ ሲመጣ ደግሞ አሁኑ ነው ይመጣል ማለት ነው። ስለ ወደፊቱ የምታስቡት አሁን ላይ ሆናችሁ። ያለፈና የወደፊት የምንላቸው ነገሮች የራሳቸውን እውነታ የላቸውም። ጨረቃ የራሷን ብርሃን እንደማታመነጭና የፀሐይን ብርሃን መልሳ እንደምታንጸባርቅ ሁሉ በፊትና ወደፊት የምንላቸውም ዘላለማዊ አሁን የብርሃን ኃይል ደብዛዛ ነጸብራቆች ብቻ ናቸው። የሁለቱም እውነታ ከአሁን ላይ የተበደሩት እንጂ የራሳቸው አይደለም። በዚህ ሰዓት የምነግራችሁን ጭብጥ ነገር አእምሮ ሊገነዘበው ይህንን ይህን ነጥብ ስትጨብጡ የዚያኔ ከአእምሮ ወደ ፍጥረት የሚደረገው ንቃተ ህሊና ሽግግርን ይፈጥራል። በዚያ ነጥብ ላይ ስትደርሱ ከጊዜ በኋላ ወደ ሐውናዊ ሁነት ትሸጋገራላችሁ። የዚያኔ ሁሉም ነገር በድንገት ህይወት ያለው የሚያንጸባርቅና በፍጥረት ኃይል የተሞላ መሆኑን ማየት ትጀምራላችሁ። የመንፈሳዊ ስፍር ለህይወት አስፈላጊ በሆኑ አደገኛ ክስተቶች ወቅት ንቃተ ህሊና ከጊዜ ወደ አሁናዊ መገኘት ይቀየራል። ለህይወት አስፈላጊ በሆኑ አደገኛ ክስተቶች ወቅት ንቃተ ህሊና ከጊዜ ወደ አሁናዊ መገኘት ይቀየራል። ባለፈውና በወደፊቱ ጊዜ ላይ በተመሰረተው ማንነታችሁ ምትክ ጸጥተኛ፣ ንቁ አሁንነታችሁን ይጠቅ ብዙ ሰዎች እንደ ተራራ መውጣት ብዙ ሰዎች እንደ ተራራ መውጣትና የመኪና ውድድር አይነት ተግባራትን የሚወዱበት ምክንያት ይሁን። በዚህ አይነት እንቅስቃሴ ላይ መሳተፋችሁ ወደ አሁናዊ እንድትሸጋገሩ ያደርጋል። በዚያ ቅጽበት የሚሸጋገሩበት ጥልቅ ያው ስፍራ ከችግር ከጊዜ ከሐሳብና ከማንነት ጫና ሙሉ በሙሉ ነጻ የሚሆኑበት ጊዜ ነው። ለአንድ ሰከንድ ከአሁናዊ ቅጽበት ቢወጡ ሞት ሊከተላችሁ ይችላል። ይሁንና እንደዚህ አይነት ሰዎች ሕያው የሆነ ቅጽበት ውስጥ ለመግባት አደገኛ ውድድር ወይም እንቅስቃሴ ያስፈልጋቸዋል። በዚህ አይነቱ ሕያው ቅጽበት ውስጥ ለመገኘት እናንተን ተራራ መውጣት፣ አለት ላይ መንጠልጠል ወይም አደገኛ ጀብድ መፈጸም አያስፈልጋችሁ። አሁን ወደዚያ ስፍራ መግባት ትችላላችሁ። ከጥንት ጀምሮ የተለያዩ መንፈሳዊ ምሁራን አሁን መንፈሳዊ ስፍረት ስፒሪችል ዳይሜንሽን መግቢያ መንገድ እንደሆነ አስተምሯል። ይሁን እንጂ ለብዙዎቻችን ሚስጽር ሁኖ ቆይቷል። ወደ አብያተ ክርስቲያን ብንሄድ ስለ ነገ አትጨነቁ ምክንያቱም ነገ የራሱ የሆነ የሚያስጨንቁ ነገሮች አሉትና የሚል የወንጌል ቃልን ትሰማላችሁ። አርፍ ጨብጦ ወደ ኋላ ያሉትን ነገሮች የሚመለከት ሰው ለአምላክ መንግስት የሚገባ አይደለም የሚል የቅዱስ መጽሐፍ ጥቅስ ታገኛላችሁ አበቦች ስለ ነገ ሳይጨነቁ ዛሬ ወይም አሁን ላይ ለሙሉ አምላካዊ ውበት ተሞልተው ይፈካሉ በእነዚህ ጥቅሶች የሚተላለፈውን መልእክት ብዙዎቻችን አልተገነዘብናቸውም አሁን ላይ መኖርንና ውስጣዊ ሽግግር ላይ መድረስን የሚያስተምሩ መሆናቸውን ልብ በል። ወይም ደግሞ እርፍ ጨብጦ ወደ ኋላ ያሉትን ነገሮች የሚመለከት ሰው ለአምላክ መንግስት የሚገባ አይደለም የሚል የቅዱስ መጽሐፍ ጥቅስ ታገኛላቸው። አበቦች ስለ ነገ ሳይጨነቁ ዛሬ ወይም አሁን ላይ ለሙሉ አምላካዊ ውበት ተሞልተው ይፈካሉ። በእነዚህ ጥቅሶች የሚተላለፈው መልእክት ብዙዎቻችን አልተገነዘብናቸውም። አሁን ላይ መኖርንና ውስጣዊ ሽግግር ላይ መድረስን የሚያስተምሩን መሆናቸውን ልብ በሉ። የዜና አስተምሮ ደግሞ በአሁናዊ ቅስበት ላይ መኖር ስንችል የትኛውንም ችግር ወይም የእውነተኛ ማንነታችን አካል ያልሆነን ነገር በሙሉ እንደሚወግድ ይናገራል። ችግር ጊዜ ይፈልጋል። ይሁንና ችግር አሁን ላይ መቆየት አይችል። ታላቁ የዜን ማስተር ሪንዛይ ተማሪዎች በዚህ ቅጽበት ምን የለም? ሲል ይጠይቅ። ይህ አያል ጥያቄ በአእምሮ ደረጃ የሚመለስ አለ። ጥያቄው የተማሪዎቹን ትኩረት ወደ ትልቅ አሁን ለመመልከት የተዘጋጀ ነው። የዜና አስተምህሮ ሌላ ተመሳሳይ ጥያቄ ደግሞ አሁን ካልሆነ መቼ የሚል ነበር። በእስልምና የሱፍ ረቂቅ አስተምህሮ ሱፊዝም አሁናዊ ቅስበት የትምህርት ማዕከላዊ መነሻ ነው። ሱፊስቶች ሱፊ በአሁናዊ ቅስበት ልጅ ነው በማለት የሚናገሩት በዚህ ማረጋገጫ ይሁን ታላቁ ባለቅኔና የሱፊዝም ምህምር ሩሚ ደግሞ በፈተና ወደፊት የሚባሉ ነገሮች ፈጣሪን ከማየት ይጋረዱናል፣ ስለዚህ ሁለቱንም በእሳት አቃጥሏቸው ሲል ተናግሯል። የአስራ ሦስተኛው ክፍለ ዘመን መንፈሳዊ ምህምር ሚስተር ኤክሃርት የዚህን አስተምሮ መሠረታዊያን እንዲህ ሲል ይጠይቅ ያትራል። ብርሃንን እኛ ዘንድ ከመድረስ የሚያግደው ጊዜ ነው። ፈጣሪ ዘንድ ለመድረስ እንደ ጊዜ የሚያግድ ሌላ እንቅፋት የለም።